ና የናይ አሁን አይታችኋታል? እና የሆን አይታችኋት? አዎ፣ ያሬድ ነው ግላ የተፖሰተው። አይቼዋለሁ። በጣም ያሬድማ ለተንኮል ነው፣ እዛ ሄዶ ያንን እንዲቀረጽ ለማጣራት። አልወለደችም። እንደ ወለደች ተብሎ አልነበረን? ከያሬድ በፊት ወለደች አልተባለም? እንደ ማ ዝም ብሎ ነው የፖሰቱላት። ዝም ብሎ ግን አልወለደችም። አሳዘነችኝ። ውይ በጣም በጣም በጣም፣ ግን ሰው ግን ውይ፣ ይሄ አበሻ ህዝብ ግን ውይ፣ አበሻ ውይ፣ አበሻ አበሻ፣ እንደው አበሻ፣ እንደው አበሻ አበሻ የት ብንሄድ ነው እኛ የምንሻሻለው? በቀስ የሰው ልጅ እግዚአብሔርን አሁን እች ሴት እች ልጅ አታሳዝንም መርጣው ህይወት እንደዚህ ነው። በምን ሰዓት ምን ማስክ ማስኮ እንደዚህ አድርጋለች። አይናቸው እንዴት አያቸው አያት እሷል ትቀልጃለች እንዴ እንኳን ሙሉ ፊቷ መታ ማስክ ብቻ አድርጋ ማለት ነው እጅ ብታመጭ ብታመጭኮ ማለት ነው ገጣጥሞ ነው የሚያመጡልሽ የሚያመጥልሽ አያበሻ የራሱን ኑሮ የማይኖር ህዝብ አያበሻ። እባልሽ እጅ ብቻ ብታመጭ እንደዚህ ማለት ነው ገጣጥሞ ፊት ያመጡልሻል። እኔ ራሱ ላይሆናት ይኸውልሽ ከዛ ሆድሳ ሆዷ ደግሞ እንደ ጨርቅ አላዝም ብሎ እንደዛም ይመስላል። እርጉዝም ትክክለኛ ይመስላል። ከዛ ፀጉሯን ደግሞ ለማመሳከርም እንዴት እንዴት አስበው ነው በቃ አልኩኝ። እግዚአብሔር ደግሞ የወለደች መስለኛ ባለፈ ስቀደድ ወለደች ምናምን ከድጃጊዜቸው ነው። ከታሰሩ ስንት ጊዜያቸው ነው? ውቅ አሁን እስቲ ቆይ ቆይ እንትን ለበለው ነሀሴ ላን የታሰሩት፣ አሸንዳ ሊያከብሩ ሂዶ ቆይ የሚላይ የኔ ውድ

አንቺ ሰው አታስወሩ መጥፎ ነገር። እኔ ማለት ልጅም ስለሆነች እግዚአብሔር ሴትን ስለሆነ ይታሳዝናለች። በጣም እኔ በጣም ነው ያዘንኩት። በቃ ሌላ ሰው በእውነት አታሳዝንም። አሁን ጀመረ፣ ሲንሽ ተቀጣይ ሄደ። ጋይስ ግን እንዴት እንዴት አየኋት አቤት ማህበረሰብ ግን የኛ ማህበረሰብ የተረገመ አንቺ ተደንቀሽ ነው በምን አየኋት ፊት ለፊት ተቀምጠን አይ የለም ልንገርሽ አሁን እኛ በቃ አንዳንዴ ቁጭ የሳስበው ሀበሻ ስንባል በቃ የራሳችን ህይወት አንኖርም በቃ ሁሌ ሰው ህይወት ነው የምንገባው አሁን እች ልጅ ኦኬ እሺ አርግዛለች ምናምን አለ በቃ የራሷን ህይወት ትኖር ለምንድን ነው ሶሻል ሚዲያ ሁንዳበሰው ማጨናነቅ ለምን ቴንክ ዩ ሶ ማች ቴንክ ዩ ጭራሽ ደግሞ ሞድሬተር መስጠት ላይ ባሰብኝ ሌላ ሶች ማህበረሰባችን ከባድ ነው። በጣም ነው ያዘንኩ ሰት። ወለደችም? ጋይስ መውለድማ አልወለደችም፣ ግን በቃ ቀርፀው ማምጣታቸው። እሷ የእኔ እናት ጎበዝ ናት፣ ማስኳን ግጥም አድርጋ እግዚአብሔር ይላችሁ ብላ አውቃለች። እንደምትቀረጽ አይቲንክ አውቃለች፣ የኛም ማህበረሰብ ታውቀዋለች። እናት የቶሎ ብላ ልጅ በልጅነት ነው፣ ምንም ችግር የለውም፣ ትውለድ ምናባቱ። ስንቱ ልጅ እየተመኘ ሳይወልድ የቀረ አይደለ? አለ አይደለ? ረዛ ትውለድ ነት እኔ እንደዚ እንደዚህ ማለት ነግበኔ ነው። እና እኔ መፍረድ አልፈልግም። እነዚህ ዘጠኝ ወሯ ነው፣ ጋይሳውን ዘጠኝ ወሯ ነው። እግዚአብሔር ገና ልጆች ናቸው። ግን ቆይ አሁን አሁን አይፈቱም ማለት ነው? አይፈቱም፣ በቃ ከዚህ በኋላ ጋይ አይፈቱም፣ አይፈቱም። እስኪ ንገሩኝ ቆይ ኦ እዚህ መምጣት ትፈልግ ነበር፣ የእኔ እናት። እግዚአብሔር ያለው እኮ ነው የሚሆነው። ቲንክ የማመሰግናለሁ። እግዚአብሔር ያለው እኮ ነው የሚሆነው። ጋይስ እንጂ ከባድ ነው ግን ጌታ። አስቡት ደግሞ እንዳለ እዛ ህጻናቶቹ ታሳሪ ናቸው። ኖ እዛ ህጻናቶቹ እኮ ወልደው ወልደው እናቶቻቸው ወልደው ወልደው እኮ እዛ ነው አብረዋቸው የሚኖሩት እስር ቤት አምስት ዓመት ጃን የያዘችው ልጅ የጆን ዳንኤልን አይደለም። ስሙኝማ አምስት ዓመት ነው የተፈረደባቸው፣ ተፈረደባቸው አምስት ዓመት ደግሞ ጥና። ለምን ሚች ምታረጊው? እየሰማሁሽ እኮ ነው እንዴ? የተፈረደባቸው እንዴ የተፈረደባቸው አረገና ነው ወዴቱ አልተካሄደም። አረገና ነው እናንተ ወሬ ኬት ነው የምታመጡት፣ እየለቀማችሁ አራ አልተፈረደም ገና ናቸው። እንደገና ቀጠሮ ላይ ናቸው። አሁንም ቀጠሮ አዎ፣ እንዳመት አይበቃቸውም። ለዛ እናት ኢትዮጵያ እኮ አምስት ዓመት ከታሰረች በኋላ በቀጠሮ ቆጠሮ ቆጠር ትባይ እና ከአምስት ዓመት በኋላ ፍርድ ይሰጥሻል። አምስት ዓመቱ ስንት ስንት ስንት መጥፎ የሰሩት ሰዎች ለምን ማያያዙት? ምን አረጉ እናት ኢትዮጵያ? ነው መጥፎ የተሰራ ኢትዮጵያ ይያዝም ከባድ ነው ግን ምን እንደተረዳው ተቄጫ ውድ ስም የናዮ ምናምን ሲፖስ ሰሳይ ከዛ ከኮመንትም ዝም ብዬ አነባለው፣ ቤታቸውም ሲያወሩ ምናምን አነባለው እና አሚን ሰማለው እና ሶሻል ሚዲያ ላይ ከባድ ነው። ወዳቸዋለሁ፣ ወዳቸዋለሁ ሚል የሚወዷቸው ከልባቸው ይኖራሉ፣ ግን ሁሉም ሰው ሊወዳቸው አይችልም። እንደዛ እንዳሉን እዚህ ያሉ እንደዛ እንዳልሆንላቸው። አሁን ግን አንዲቷ ለሴቶች ድምፅ ፍትህን ጠይቅ ብላ ኮመንት ትጽፋለ። ምን አገባኝ በገዛ እጃቸውን የገቡትኝ። በጣም ተጨካክነናል። ግን በእውነት ማምላክን ሰላም ብያለሁላችሁ። ኮ ጃኔ ምኮ ኪሳረ ደግሞ ጓደኛ ነበሩ ሁለቱ። በፊትም ነበሩ ያውቃለሁ። ግን የራሴ እንትን አለ። ምንም ችግር የለውም። በቃ ከጃኔ ጋር ነበር የሆነ ወቅት ነው ነበረብኝ መጠና ሳይሆን ተለያዩ። ከዛ በኋላ ናየሆን ያዘ ምንም ያህል ነበረ ተቀጣ። እንደ አንተ ደግሞ በቃ አስራ አምስት ሺህ ነው የሰጠኝ። ተቀጣ መሸነፍ እራሱ ቅጣ። ለምንድን ነው ከኩማ ጋር ያደርጋችሁኝ ነው? እንዳታጥፉት። እኔ ከአንተ ጋር መጫወት አልፈልግም። አይገባህም። እንዳትወጣ፣ ኩማ ቤታዬ። ስለምወድሽ ነው እንዲህ መሆን ነው። በል ምንድን ነው? አልሻላችሁም። እኔ አልፈልግም በቃ ከሱ ጋር መጫወት፣ ከሱ ጋር መሆን አልፈልግም። መሆን ነው ወይስ መጫወት? መጫወት፣ ከሱ ጎን መጫወት። ይምጣና ከኔ ጋር ይሁን ምን ችግር አለው? አልቀበላለኝ። እሺ ላኪለት እኔ ነው ስ ፎሎ ሆኖናል እንዴ?